ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ እጅግ ወሳኝ የሆነውን የውርስ ህግ ይርጋዎችን የምነግራችሁናል ማለት ነው። በተለያየ ሁኔታ ውስጥ የምትገኙ ይህን ፕሮግራም የምትከታተሉ የውርስ ጉዳይ ያላችሁ ሰዎች ይህንን ፕሮግራም ለንቃት መከታተል መቻል አለባችሁ። ውርስ የመጠየቂያ ጊዜ ገደቦች፣ ኑዛዜ ይሻርልኝ፣ እዚህ ገደቦችን ከውርስ ህጉና ከፌደራል ጠቅላይ ፍርድ ቤት ሰበር ሰሚችል ውሳኔ በመነሳት የምነግራችሁ ይሆናል ማለት ነው። ቀጥታ ወደ ዛሬው ፕሮግራሜ ከመግባቴ በፊት ይህንን ቻናል ላይክ፣ ሼር፣ ሰብስክሪብ ማድረጋችሁን እርግጠኛ ሆኑ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። በማናቸውም ጉዳይ አንድ ሰው በህግ በውል ወይም በፍርድ ቤት ውሳኔ መብት ያገኘ ሰው መብቱን የሚጠይቅበት መብቱን የሚጠቀምበት የጊዜ ገደብ ይሰጣል። ሆኖም ባለመብቱ በህጉ የተቀመጠውን የጊዜ ገደብ ውስጥ መብቱን ለመጠየቅ ተገቢውን ትጋት ማድረግ መቻል ይኖርበታል። ሆኖም ይህ መብት ጥያቄ አለኝ የሚለው የመብት ጥያቄውን በተገቢው ጊዜና ወቅት ካልጠየቀ፣ እንዲሁም በተሰጠው ጊዜ ገደብ ውስጥ መብቱን ካልተጠቀመ ክርክሩ በይርጋ ጊዜ ገደብ ጠሪ ይሆናል ማለት ነው። ሌላኛው ተከራካሪ ይህንን የይርጋ ጊዜ ገደብ ማለፉን ተከትሎ መጀመሪያ ደረጃ መቃወሚያን በማንሳት ክርክሩ እንዳይታይ የማድረግ ሙሉ መብት አለው። ይህንን ካልኳችሁ ቀጥታ ወደ ዛሬው የውርስ ህግ መሰረታዊ ይርጋዎች ምን እንደሚመስሉ የምነግራችሁና አንድ የውርስ ሀብቴ በሌላ ሰው ተይዟል የሚል አካለ መጠን ያልደረሰ ልጅ የውርስ ሁለቱን ለመጠየቅ የሚችለው በምን ያህል ጊዜ ገደብ ውስጥ ነው? ወይም በመጀመሪያነት እንይ። አካለ መጠን ያልደረሰ ልጅ ማለትም ከ18 ዓመት በታች የሆነ ልጅ የወራሽነት መብት እያለው የውርስ ሀብቱን ከያዘው ሰው መጠየቅ የሚችልበት የጊዜ ገደብ ያለ ሲሆን በመሆኑም ይህ አካለ መጠን ያልደረሰ ልጅ ወራሽነት መብቱን አካለ መጠን ከደረሰበት ጊዜ ጀምሮ በፍትሐ ብሔር ሕጉ አንቀጽ 1000 ንዑስ አንቀጽ 2 መሰረት በ15 ዓመት ውስጥ የወርሱን ሀብት ከያዘው ሰው ላይ መጠየቅ እና ክስ ማቅረብ ይችላል። በመሆኑም አካለ መጠን ያልደረሰ ልጅ የወራሽነት መብቱን መጠቀም ከቻለበት ጊዜ አንስቶ በ15 ዓመት ውስጥ ወራሽነቱን ካረጋገጠ የሚያቀርበው ክስ በይርጋ አይታገድም። በ15 ዓመት ውስጥ ክሱን ማቅረብ ይችላል ማለት ነው። ይህንንም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 120841 መስከረም 23 ቀን 2008 ዓ.ም በዋለ ችሎት አስገዳጅ የህግ ትርጉም ሰጥቶበታል። አንድ ለአቅመ አዳም ያልደረሰ ወይም ለአካለ መጠን ያልደረሰ ልጅ የውርስ ሀብቱ በሌላ ሰው ከተያዘበት አቅመ አዳም ከደረሰ ጀምሮ ባሉት 15 ዓመታት ውስጥ የውርስ ሀብቱን ስጡኝ ብሎ የመጠየቅ መብት አለው ማለት ነው። ይህንንም የፍትሐብሔር ሕጉን አንቀጽ አንድ ሽኒስ አንቀጽ ሁለትን መሰረት በማድረግ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 120841 መስከረም 23 2008 ዓ ም በዋሉ ችሎት አስገዳጅ የርግ ትርጉም ሰጥቶበታል ማለት ነው። አንድ አካለ መጠን ያልደረሰ ልጅ በ15 ዓመት ውስጥ የውርስ ሀብቱን መጠየቅ ይችላል ማለት ነው። ሌላኛው ሌላኛው የወራሽነት ጥያቄ ለማቅረብ የተቀመጠ የጊዜ ገደብ አንድ ሰው የጸናና ዋጋ ያለው የወራሽነት ማስረጃ ሳይኖር ሙሉ የውርሱን ወይም ከውርሱ አንዱ ክፍል በእጁ ያደረገ እንደሆነ የውርሱ እውነተኛ ወራሽ መሆኑ እንዲታወቅለትና በዚሁ የመውረስ መብት ሳይኖረው ንብረቱን በእጁ ካደረገው ሰው የውርስ ንብረቱን እንዲመልስለት መጠየቅ ይችላል ማለት ነው። አንድ ሰው የውርስ ሀብቱ የሱ ሆኖ ሳለ፣ ነገር ግን የውርስ ሀብቱን ሌላ ሰው ከያዘበት ከያዘበት ይህንን መጠየቅ የሚችለው የውርስ ንብረቶቹን በሌላ ሰው መያዙን ካወቀበት ጀምሮ ባሉት ሶስት አመታት ውስጥ ነው ማለት ነው። የውርስ ንብረቱን ያስረክበኝ በማለት ክስ ማቅረብም መጠየቅም ይችላል ማለት ነው። ይህንንም ጥያቄ በሶስት አመት ውስጥ ማቅረብ ይችላል። የፍትሐ ብሔሩ አንቀጽ አንድ ሽኑስ አንቀጽ አንድ የወራሽነት ምስክር ወረቀት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት አይችልም በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 973ጥ621 ዓ.ም በዋለው ችሎት አስገዳጅ ተሰጥቶበታል ማለት ነው። ስለዚህ የወራሽነት ጥያቄ ማቅረብ የሚችለው አንድ ሰው አንድ ሰው ውርሱ ሀብት የውርሱ ሀብት ከተያዘበት ያዙንም ካወቀበት ጊዜ ጀምሮ በሶስት አመት ውስጥ በሶስት አመት ውስጥ ጥያቄውን ማቅረብ ይችላል ማለት ነው። ይህንንም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 24 3973 ጥቅም 6 ቀን 2017 ዓ ም በዋለው ችሎት አስገዳጅ የህግ ትርጉም ሰጥቶበታል ማለት ነው። ሌላኛው በመንፈስ መጫን የተደረገ ኑዛዜ እንዲፈርስ እንዲቀነስለት የመጠየቂያ ጊዜ ገደቡ ምን ይመስላል የሚለው ሰው እንግዲህ በኑዛዜ እንዲሁም ያለ ኑዛዜ ማውረስ ይችላል ማለት ነው። ነገር ግን መኑዛዜ ሲደረግ አንዳንድ ሰው በሀይል ተጠቅሞ ወይ ደግሞ የመንፈስ ጫና ተደርጎ በሃይማኖት አባቶች በሐኪሞች፣ በሞግዚቶች፣ በአስተዳዳሪዎች ማለት ነው መስጫን ተደርጎ አንዱ ኢንፍሉንስ ተደርጎ ኑዛዜ ሊያደርግ ይችላል። ይሄ ኑዛዜ ሊፈርስ ይገባል የሚል ጥያቄ ከተለያዩ ወገኖች ሊነሳ ይችላል። ሟች ኑዛዜውን በመንፈስ መጫን ለሞግዚት ማለትም ለአስተዳዳሪ፣ ለሐኪም፣ ለመንፈሳዊ አባት፣ ለውል አዋዋይ፣ በኑዛዜው ላይ ለተጠቀሱ ምስክሮች፣ ለባሉ ወይም ለሚስቱ፣ ለተወላጅ ወይም ለወላጅ ካደረገ ፍርድ ቤቶች የኑዛዜው ስጦታ አቤቱታ ሲቀርብለት የመቀነስ ስልጣን አለው። የኑዛዜ ስጦታ በመንፈስ መጫን የተደረገ በመሆኑ ይቀነስልኝ ወይም ይሻርልኝ በማለት ዳኝነት የሚጠይቅ ከሆነ ኑዛዜው እንዲፈጸምለት ጥያቄው ከቀረበበት ቀን አንስቶ በሶስት ወር ጊዜ ውስጥ ዳኝነቱ ካልተጠየቀ በይርጋ መብቶ የሚታገድ ለመሆኑ የፍትሐ ብሔር ህግ ቁጥር 874 ንዑስ አንቀጾች ተደንግጓል። ሆኖም ግን መንፈስ ጫና የተደረገ ኑዛዜ ከውርስ የሚነቅል በመሆኑ ኑዛዜው እንዲቀነስልኝ የሚል ከእርጋው ጊዜ በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 23 15 10 በሆነ በቀን 30092015 ከዋለው ችሎት በኑዛዜ ከውርስ ተነቅ ያለው የሚል ወራሽ ኑዛዜው እንዲፈርስለት በፍትሐብሔር ህግ ቁጥር 1123 ንዑስ አንቀጽ 3 መሰረት በ10 ዓመት ጊዜ ውስጥ አቤቱታ ማቅረብ እንደሚችል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 1520 34 ቅጽ 23 ላይ አስገዳጅ ህግ ትርጉም ሰጥቶበታል። በዚህ መሰረት ሟች በኑዛዜ ተጠቃሚዎች ከፍተኛ የመንፈስ መጫን ተደርጎባቸው ያደረጉት ኑዛዜ ከውርስ የተነቀለ ወይም ከውርስ የነቀለ መሆኑ ወጋዊ ውጤት ሊኖረው አይገባም ለሚል ክስ ተፈጻሚነት ያለው የይርጋ ጊዜ በፍታብሔር ህግ ቁጥር 11 23 ኑሳን ቅጽ 3 የተመለከተው አስር ዓመት የይርጋ ጊዜ ነው በማለት ሰበር ሰሚችሎት አስገዳጅ የገጠጥ ምሰጥ ማለት ነው። ስለዚህ በሟች ኑዛዜ ከወቅስ ተነቅ የሚል ግለሰብ እሱን በዓመት ውስጥ ሊያቀርብ ሊያቀርብ ይገባል ማለት ነው። ሌላኛው በኃይል የተደረገ ኑዛዜ የማፍረሻ የርጋ ጊዜ ነው። ከዚሁ ጋር ተመሳሳይነት ሊኖረም በማስፈራራት ወይም በኃይል ድርጊት ተፈጽሟል የተባለ ኑዛዜ እንዲፈርስ እንዲፈርስ ክስ ማቅረብ የሚቻለው በተናዛዡ ላይ የኃይል ድርጊቱ ከቀረበበት በሁለት አመት ውስጥ ወይም ሟች ሲሞት የሚሆን በመሆኑ ሟች ከሞተበት ቀን ጀምሮ በሚቆጠር ሁለት አመት ውስጥ ሲሆን፣ በሁለት አመት ውስጥ ክሱ ካልቀረበ በይርጋ የሚታገድ ይሆናል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 2282208 በቀን 26032015 በዋለው ችሎት ኑዛዜው በኃይል ተደርጓል የሚል ምክንያት ኑዛዜ እንዲፈርስ ክስ ሊቀርብ የሚገባው ኑዛዜው በኃይል ተደርጓል በሚል ምክንያት ኑዛዜ እንዲፈርስ ክስ ሊቀርብ የሚችለው በፍትሐ ብሔር ሕግ ቁጥር 18 10 ንዑስ አንቀጽ አንድ መሰረት የኃይል ድርጊቱ ከቀረበበት ጊዜ ጀምሮ በሁለት ዓመት ውስጥ ነው በማለት አስገዳጅ የህግ ትርጉም ሰጥቷል። እዛ ጋ በመንፈስ መጫን ያየ ነው። የመጀመሪያው ላይ በመንፈስ መጫን የተደረገ ኑዛዜ እና ኑዛዜው ከውርስ ነቅሎኛል ሲል በአስር ዓመት ይርጋ ጊዜ ሲሰጠው፣ በኃይል የተደረገ ኑዛዜ ግን የማፍረሻ የእርጋ ጊዜ ወይም ኑዛዜው በኃይል ነው የተደረገው አስገድዶ ነው የተደረገው ከተባለ የኃይል ድርጊት ተጠቅመው ነው የተደረገው ከተባለ ድርጊቱ ከቀረበት ጊዜ ሟች ከሞተበት ጊዜ ነው። በአብዛኛው ከድርጊቱ ከቀረበት ጊዜ ጀምሮ ባሉት ሁለት ዓመት ውስጥ የኑዛዜው ይፍረስልኝ በማ ክስ ማቅረብ ይችላል ማለት ነው። ሌላኛው ከውርስ የተነቀለ ሰው የክስ ማቅረቢያ የይርጋ ጊዜ ምን ይመስላል የሚለው ነው። አንድ የሟች ወራሽ ነኝ የሚል ግለሰብ በተለያዩ ምክንያቶች ከውርስ ሊነቀል ይችላል። ከውርስ ተነቅ ያለው የሚለው ሰው ደግሞ ከውርስ ተነቅያለው ከውርሱ መነቀል አግባብ አይደለም በማለት ከውርስ እንዲነቀል በሟች የተደረገው ኑዛዜ ለማስፈረስ ክስ የማቅረብ ሙሉ መብት አለሁ። ሆኖም ግን የኑዛዜ ፍረስልኝ ክስ የሚቀርበው መቼ ነው? አንድ የውርስ ሀብት ንብረት ተነቅያለሁ የሚል ግለሰብ ከኑዛዜው ተነቅያለሁኝ በሚል ኑዛዜው እንዲፈርስለት በፍርድ ቤት የሚጠይቀው ክርክር የሚደረገው በወራሾች መካከል በመሆኑ የይርጋው ጊዜ ሟች ከሞተበት ጊዜ ጀምሮ በሶስት አመት ጊዜ ውስጥ መሆን ያለበት ሲሆን በሶስት አመት ጊዜ ውስጥ ክሱ ካልቀረበ ጉዳዩ በይርጋ የሚታገድ ይሆናል። ስለዚህ ከውርስ ተነቅያለው የሚል ግለሰብ ከውርሱ መነቀሩን በሚያረጋግጥ ሁኔታ የተፈጠረ እንደሆነ ሟቹ ኑዛዜውን አድራጊው ከሞተበት ጊዜ ጀምሮ በሶስት አመት ጊዜ ውስጥ ክሱን ማቅረብ መቻል አለበት ማለት ነው ሌላኛው የኑዛዜ ወራሽ የሆነ ሰው ክስ የማቅረቢያ ጊዜው መቼ ነው የኑዛዜ ወራሽ የሆነ ሰው ክስ ማቅረቢያ የይርጋ ጊዜ አለው እንግዲህ በውርስ ህግ ሁለት አይነት የመውረሻ መንገዶች እንዳሉ ቀደም ሲል ነግራችኋል አንደኛው በህግ ያለ ኑዛዜ የመውረሻ ሂደት ሲሆን ሁለተኛው ደግሞ በኑዛዜ ሟች አውራሽ ኑዛዜ ተናዞለት የሚወርስበት ሂደት ነው በመሆኑም አንድ በኑዛዜ ውርስ ሀብት የተሰጠው ሰው በኑዛዜ የተሰጠውን ንብረት በሌላ ሰው ከተያዘበትና የኑዛዜው ወራሽ በኑዛዜ ያገኘው ንብረት ይለቀቅልኝ የሚል ሰው የሚቀርበው ክስ እስከ 10 ዓመት መቅረብ ይኖርበታል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 98 517 በቀን 2601 2008 በኋላው ችሎት የኑዛዜ ወራሽ የሆነ ሰው በኑዛዜ ያገኘሁት ንብረት ይለቀቅልኝ በሚል የሚያቀርበው ክስ በአስር ዓመት የይርጋ ጊዜ የሚታገድ ነው በማለት አስገዳጅ ቤት ትርጉም ሰጡ። በመሆኑም እዚህ ጋር ልብ ሊባል የሚገባው የኑዛዜ ወራሽ መብቱን ሳያረጋግጥ ወይም የውርስ ሀብቱን ሳያጣራ ከቆየ እና የውርስ ሀብት ይገባኛል ክስ ወራሽ ባንሆነ ሰው ላይ ክስ የሚያቀርብ ከሆነ የይርጋው ጊዜ አስር ዓመት ሲሆን፣ ነገር ግን በኑዛዜ ያገኘሁት ንብረት ተይዞብኛል በማለት ክስ የሚያቀርበው ሰው ክሱን የሚያቀርብበት ሰው አብሮ ወራሾች መካከል ከሆነ ማለትም ተከሳሽ የሟች ኑዛዜ ወራሽ ወይም የህግ ወራሽ ከሆነ በኑዛዜ የተሰጠኝ ሀብት ንብረት ይመለስልኝ ሲል የሚያቀርበው ክስ በሶስት አመት ጊዜ ውስጥ መሆን መቻል አለበት ማለት ነው። የይርጋው ጊዜም ሶስት ዓመት ነው ማለት ነው። በዚህ አግባብ የኑዛዜ ወራሽ የሆነ ሰው ክስ የማቅረቢያ ጊዜ አለው ማለት ነው። እነኚህ የነገርኳችሁ በፍት በፍትሐብሔር ህጉ መሰረት አንድ በኑዛዜ ወራሽ የሆነ ሰው እንዲሁም ያለው ተነቅያለው የሚል ሰው እንዲሁም በአይል ድርጊት ኑዛዜ ተፈጽሟልና ኑዛዜ ይፍረስልኝ የሚል ሰው እንዲሁም በመንፈስ መጫን ኑዛዜው ስለተደረገ ኑዛዜው እኔን ይጎዳኛል የሚል ሰው እንዲሁም ደግሞ ለአካለ መጠን መጠን ያልደረሰ የወርሳብት ያለው ሰው ይለቀቅልኝ የሚልበትን እና የወራሽነት ጥያቄ ለማቅረብ የተቀመጡትን የይርጋ ጊዜ ገደቦች ነግሬያችኋለሁ። እንግዲህ ሰበር በእነኚህ ላይ የተለያየ ጊዜ ላይ ውሳኔዎች ሰጥቷል። በዚህ መሰረት ክስ ሊቀርብ ይገባል ማለት ነው። ይርጋን በመሰረቱ እጅግ ወሳኝ ከሆነ የመብት ማቅረቢያ ጊዜ ገደብ ጋር ተያይዞ የሚነሳ የመጀመሪያ ደረጃ መቃወሚያ ሆኖ በማገልገሉ እነኚህ የይርጋ ጊዜ ሳያልፉ ክስ መቅረብ መቻል ይኖርበታል ማለት ነው። ለዛሬ በቃ። በቀጣይ ሌላ መሰረታዊ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።